አሰላሙ አለይኩም ወራህመቱላሂ ወበረካት ውድና የተከበራችሁ የሀሩ ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ድረሳችሁ። በዛሬው ዝግጅታችን በነገው ዕለት እሁድ በሚሊኒየም አዳራሽ የኢትዮጵያ ሙስሊም ወጣቶች ካውንስል ይፋዊ የምስረታ መርሃ ግብሩን ያካሂዳል። ዛሬ ምሽት ደግሞ እዚህ የተገኙ ከተለያዩ ክልሎች የመጡ እንግዶች ይገኛሉ። እስኪ ዝግጅቱ ምን ይመስላል፣ ለነገው የሚካሄደው ቅድመ ዝግጅት ምን ይመስላል የሚለውን ከነሱ ጋር ቆይታ የምናደርግ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አ ማህበራችሁን እንድትቆዩ በአክብሮ ተጋብዛል። ስሜ አመዲን አብዱልቃድር እባላለሁ። ትውልዴ ለቀምት ነው። እኔ የምኖሮ ቡኖ በደሌ ነው። እስኪ ዛሬ የወጣቶች ዛሬ ስላለ ነገ ያለው ፕሮግራም ላይ ኢንሻላህ ተሳትፌ የምችለው ነገር ማድረግ አለው ብዬ ነው የመጣው። እስኪ አዲስ አበባ እንደታገኘው ድባቡን የነገው ፕሮግራም ጠቀሜታ፣ እስኪ በተወሰነ መልኩ አዲስ አበባ ጥሩ ነው፣ ደስ ይላል ድባቡ። ከሁሉም በላይ ደስ ያለ ወጣቶች ከሁሉም ቦታ መጠዋል። ከኦሮሚያ ክልልም ከአማራ ክልልም ከሁሉም ቦታ እየመጡ ነው፣ እየመጡ ማለት ነው። እነሱ ጋር ታውቅም ብዙ ነገር እያወላው ብዙ ነገር ወላሂ እየተለማመድ ነው ማለት ነው። ሰው ስታገኝ ሰው ራሱ ኪታብ ነው፣ ሰው ትቀራለህ ከነሱ ብዙ ነገር። አሁን ከጅማ ወዳጆች ጋር ነበርኩ ብዙ ነገር ከነሱ እየተማርኩ ነበር።

ምን ፋይዳ ይኖረዋል ትላለህ እስኪ በጣም ይኖረዋል ምክንያቱም ወጣት ማለት የአንድ ሰውነት አካል ውስጥ ነርቭ ያለበት ነርቭ ቦታ ይይዛል ነርቭ ከሌለ ሰውነት የለም እንደሚባለው አንድ ሀገር ውስጥ ወይም አንድ ሃይማኖት ውስጥ ወጣት ካልሆነ ከሌለ በቃ ነርቭ እንደሌለው ስለሆነ ወጣት ካውንስል ማቋቋም አንድነታችን ማሳየት አንድ መሆናችን የዲናችን ብዙ ትርፍ ይኖረዋልና በጣም ደስ ብሎኛል። በጣም ስሜ ሙክታር ማህሙድ እባላለሁ። ከጅማ ዞን ከጅማ ከተማ ነው የመጣሁት። የመጣንበት አላማም እንግዲህ የኢትዮጵያ ሙስሊም ወጣቶች ካውንስል የምስረታ ላውንች በሚል ፕሮግራም ፍሉሃ መስጅድ ወይም ተውፊቅ መስጅድ ላይ እንገኛለን። እንግዲህ ፕሮግራሙ ነገ ነው የተባለ ነው። ነገን በሸውቅ እየጠበቅናት ነው። ከተለያየ ሀገር እንደ ኢትዮጵያ ከተለያዩ ዞን ከተለያየ ክልል የመጡ ያሉ ወጣቶች፣ ታዳጊዎች እና እንዲሁም ይሄንን ካውንስል የሚመስሉ ራይት ፐርሰን ነው ብዬ ነው የማስበው። መስጂድ፣ ከተለያዩ ወንድሞች ጋር ተገናኝ መገናኘት ችለናል። ታሪካዊ መስጂድ ውስጥ ነው የምንገኘው። ገኘው ይሄንን እንግዲህ በዚህ መልኩ ማየታችን አሁን ያለው የኢስላሚክ ሰፕራም ካውንስል በጣም ትልቅ ራዲካል ቼንጅ እያመጣ እንዳለና ፈርዘር ከዚህም በላይ ብዙም የምንጠብቅበት እና ከኛም ብዙ ትልቅ ክሬዲት እየጣለብን እንደሆነ ይሰማኛል። እንሻአላህ በጣም ነው ደስ የሚለው። ሊበረታ ይገባል፣ ሊጠነከር ይገባል። እንደዚህ አይነት ላውንቾች ሊበዙልን ይገባሉ። እናንተም እዚህ ጠርታችሁን እንዳወያያችሁን ጅማ መታችሁ፣ ኢሉባቦር መታችሁ፣ ነቀምት መታችሁ የተለያየ ክልሎችን ጆይን ማድረግ እንደምትችሉ ና በዚህ አጋጣሚ ሀሩን ሚዲያ የተለያዩ ኢንፎርሜሽኖችን በመስጠትና ሙስሊሙን ተኮር ማህበራዊ ኢኮኖሚካሊ ፖለቲካሊ ያሉትን ኢቨንቶችን በመዳሰስ ላይ በጣም እንከታተላችኋለን። ጥሩ ሞሽን ላይ ናቸው ያላችሁት። አላ ይጠብቃችሁ። በርቱ። እኛም ልናጠናክረው የሶሻል ኔትወርኩን የሀሩ ሚዲያን ሼር በማድረግ እንዲሁም ደግሞ ቪወሩን በማብዛትና ኸይራቸውን ለሚ ለሚመለከተው አካል ተደራሽ እንዲሆን ፎሎ ማድረግ መዘንጋት የለብንም የሚል መልእክት ነው ያለ። ብስሚላ ራማን ራሒም። ያው ነገ ዝግጅት አለ። ቢዝኒላ ተዓላ ቅድመ ዝግጅቱን ካየ ዋዜማው በጣም ያማረ ነው፣ የደመቀ ነው። ከሙሉ ኢትዮጵያ ማለት ትችላለ፣ ወጣቶች መጥተው ከኦሮሚያ፣ ከደቡብ፣ ከአማራ ክልል ከሌሎቹም በአጠቃላይ ክልሎች መጥተው ከነሱ ጋር አሁን ዛሬ ልናመሽ ነው። እዚሁ ፍልውሃ መስጊድ የተውፊቅ መስጊድ ያው እንዳየኸው መግሪብ አብረን ነው የሰገድ ነው። ይሄን መድረክም ያው ከነሱ ጋር የነበረው ያለውን ቆይታ አብረን ልንቆይ ነው። ቤዜን ላይ ተላ አሪፍ ፕሮግራም ሆኖ እናያለን። የዛሬ ቅድመ ዝግጅቱ ኦልሞስት ሁሉም ነገር ተጠናቅ ነው ያለው። ሚሊኒየም ኦልሞስት ተስተካክለዋል። ጥሪው ተዳርሰዋል። ማዘጋጀት አለብን። ኦልሞስት ዝግጅቱን ጨርሰናል። እየጠበቅን ያለነው ወንድሞች፣ እህቶች፣ እናቶች በተለይ ደግሞ ወጣቶች ነቅለው እንድመጡ እንድገቡና ቀናቸውን የራሳቸውን ፕሮግራምን አብረን ሰርሞኒውን እንድንካፈል እና ከዛም የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታውን በጋራ ይፋ የምናድርግበት ዱአ የምናድርግበት ለወደፊቱ ለመስራት ቃል የምንገባባበት ነው። ቢዜ ላይ ታላ ዋዜማ ላይ ጥሩ ሁኔታ ነው ያለው ብለን እናምናለን። እንዳየው ነው ጥሩ አልሐምዱሊላ። መድረኮች ብኖች ሁለት ሚሊዮንም ፕሮግራም ብለው የዛሬው ከሙሉ ኢትዮጵያ የመጡ ወንድሞች ጋር ማታ እናመሻለን። ነገ ደግሞ አጠቃላይ አዲስ አበባ ሁሉም ከሸገርም ካሉት ጋር ደግሞ ኢንሻአላህ ሞቅ ደመቅ ባለ ሁኔታ እናያለን ብለን እናስባለን፣ ኢንሻአላህ።